የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ወደ አዲሱ ዋና መስሪያ ቤቱ ተዛውሯል። የአዲስ አበባ ከተማ አስተዳደር ከፍተኛ አመራሮችም ኢንስቲትዩቱን ጎብኝተዋል። በጉብኝታቸውም ኢትዮጵያ በአርቲፊሻል ኢንተለጀንስ ዘርፍ ያላት አቅም ተስፋ ሰጪ ነው ያሉ ሲሆን በተመለከቱት ነገር መደመማቸውንም ነው የነገሩ። እንደ አጋጣሚ አንዳንድ አካባቢዎች ላይ ወደ ውጭው ዓለም በምናደርገው ጉዞ ያየናቸው ነገሮች እዚህ ከተሰራው ያልተሻሉ ናቸው። አሁኑ ሳያቸው እነዛን ለመጎብኘት ነው ሄድ ነው ግን እዚህ አዲስ አበባ ላይ እዚሁ ቦታችን ላይ የተከናወነው ስራ እና ለሁሉም አገልግሎት ሰጭ ተቋማት የፋይናንሽል ሴክተርም የኢኮኖሚ ሴክተሩም የግብርናም የትራንስፖርት ሴክተሩም ሁሉም ላይ ጥሩ የሆነ አገልግሎት ለመስጠት የሚያስችል እና ፍጥነትንም ደህንነትንም በሚያረጋግጥ መንገድ ለመስራት የሚያስችል እገዛ ሊያደርግ የሚችል ቴክኖሎጂ ስለሆነ እውነት ለመናገር ፕራውድ አድርገናል። ይሄ እንግዲህ ሁላችንም ልንጠቀምበት ልንገለገልበት የሚገባ ነው። ብዙ ነገር እንድናስብ የሚያነሳሳ ትልቅ ስራና ትልቅ ስኬት ነው የተጀመረው የሚል እምነት አለኝ። ብዙ ጊዜ በመደመር መንግስት ላይም የተቀመጠ አለ። አንዳንድ ጊዜ መዝለል ያለብንን ነገሮች መዝለል አለብን። አለም የተከተለውን ነገር ሁሉ የምንከተል ሳይሆን አለም የደረሰበት ላይ ከሆነ ቦታ ላይም ዘለዛ ላይ መድረስ አለብን ካሉው አንጻር አንዱ የኢትዮጵያ አርቲፊሻል ኢንቴሊጀንስ ስራውና እንቅስቃሴው ያን የሚያመላክቱ ሆኖ አይቼዋለሁ። በጣም ተደንቅ ያለ አርቲፊሻል ኢንተለጀንስ ተጨማሪ አቅምን የሚፈጥር እንደመሆኑ አዲስ አበባን ደግሞ ስማርት ሲቲ ለማድረግ እየተሰራ ለሚገኘው ስራ የኢንስቲትዩቱ አሁናዊ ቁመና ተጨማሪ አቅምን ይፈጥራል። በዚህም በአገልግሎት አሰጣጥ ወቅት የሚነሱ ጥያቄዎችና ቅሬታዎች በአፋጣኝ ምላሽ መስጠትን ጨምሮ በሁሉም የከተማ ልማት ስራዎች ላይ የሚኖረው አስተዋጽኦ ከፍተኛ ነው። ከአርቲፊሻል ኢንተለጀንስ ጋር በቅርበት እየሰራ ያለበት ሁኔታ ነው ያለው በተለይ እኔ ከምመራው ተቋም አንጻር የአገልግሎት አሰጣጥ ስርዓታችን በቴክኖሎጂ የተደገፈ እንዲሆን ቀልጣፋ፣ ፍትሃዊ፣ ተደራሽ እንዲሆን የህዝብን እርካታ ያረጋገጠ እንዲሆን በማድረግ ረገድ ትልቅ ድጋፍ እያደረጉልን ያለበት ሁኔታ ነው ያለው። ከከተማችን የኢኖቬሽን እና ቴክኖሎጂ ልማት ቢሮ ጋር በመሆን በበርካታ ተቋማት ያሉ የአገልግሎት አሰጣጥ ስርዓቶች እንዲዘምኑ ማድረግ ላይ በተለይ ደግሞ አሁን በቅርቡ እንደ ከተማ ተግባራዊ ያደረግነው የመሶብ የአንድ ማዕከል የዲጂታል አገልግሎት እውን እንዲሆን በማድረግ ረገድ የአርቲፊሻል ኢንቴሊጀንስ ኢንስቲትዩት ያደረገልን አስተዋጽኦ ያደረገልን ድጋፍ እጅግ በጣም ከፍተኛ ነው። አንዱ እንደ ከተማ ለምሳሌ የተቸገርን ያለንበት በከተማ ውስጥ የሚከናወኑ ግንባታዎችን ፕሮፐርሊ ትሬስ ማድረግ መከታተል እነዛ በሚገነቡ ህገወጥ ግንባታዎች በህገወጥ ሴትልመንቶች ላይ ውሳኔ መስጠት የሚያስችል መረጃ አልነበረንም። መረጃ አኳየር እናደርጋለን ያንን አናላይዝ አድርገን ውሳኔ መስጠት የምንችልበት ስርዓት አልነበረንም። ዛሬ ያየነው ያንን የሚያሳልጠ ሆኖ አግኝተናል። ሌላኛው ከመሰረተ ልማት አንጻር ያለውን የቅንጅት ችግር ነው። እንግዲህ አስቀድሞ መሰረተ ልማቶቻችን ለማቀናጀት አንደኛ ኤግዚስቲንግ መሰረተ ልማቶች የት ነው ያሉት የሚሉትን በደንብ ፕሮፐርሊ ዲቴክት ማድረግ የምንችልበት አቅም አልነበረም። መሰረታዊ ተገንብተዋል፣ ግን ደግሞ አዳዲስ መሰረተ ልማቶችን መገንባት የምንፈልግበት ጊዜ፣ አፕግሬድ በምናደርግበት ጊዜ ሳይዛቸውን፣ ጥልከታቸውን፣ የመሰረተ ልማት ታይፑንም ጭምር ዲቴክት ማድረግ የምንችልበት ሜካኒዝም አልነበርም። ሶ ዛሬ ያየ ነው ያንን ምድል የሚሰጠ ኤግዚስቲንግ መሰረተ ልማቶቻችን የት እንዳሉ የምናውቅበት አዳዲስ መሰረተ ልማቶችን በምንዘረጋበት ጊዜ ከነዛ ጋር ተጣጥሞ ተቀናጅቶ መዘርጋት የሚችሉበትን አቅም የሚፈጥርልን ቴክኖሎጂ ማየት ችለናል። የኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩት በተቋቋመ አጭር ጊዜ ውስጥ ባመጣው የሚታይ ውጤት ለሌሎች ተቋማት ምሳሌ መሆን የሚችል እንደሆነ አመራሮቹ አንስተዋል። አርቲፊሻል ኢንቴሊጀንስ በአጭር ጊዜ በ2013 ተቋቁሞ አሁን 2018 ላይ ምርት ማምረት ጀምረዋል። በዓለም ደረጃ ተወዳዳሪ መሆን ችለዋል። ትልልቅ ዓለም አቀፍ ኩነቶችን ማዘጋጀት ችለዋል። ስለዚህ የፍጥነት ፈጠራንና ዝላይን በአርቲፊሻል ኢንቴሊጀንስ ተመልክተናል ማለት ነው። እና ይሄ ለሌሎች ተቋማች የሚሰጠው ትምህርት ምንድን ነው? ከነበረን ከምናቆና ከነበረ ሳቤ በተለየ ሁኔታ መንቀሳቀስ፣ በተለየ መንገድ ማሰብንና ወደ ተሻለ ነገር አልሞ መንቀሳቀስን የአርቲፊሻል ኢንቴሊጀንስ ትልቅ ተጨባጭ ገቢራዊ አስተማሪ ተቋም ነው ማለት ይቻላል። እና ብዙ ነገር እንማርበታለን፣ ለሀገራችንም ትልቅ ምሳሌ ይሆናል። የከተማ አስተዳደሩ ከፍተኛ አመራሮች የነዋሪዎችን ተጠቃሚነትና የከተማዋን እድገት ለማረጋገጥ ከኢትዮጵያ አርቲፊሻል ኢንተሊጀንስ ኢንስቲትዩት ጋር እየሰሩ ያሉትን ስራ አጠናክረው እንደሚቀጥሉ ነው ያነሱት።